ባለፉት ዓመታት አዲስ አበባን እንደ ስሙ አዲስ ለማድረግ የተሰሩትን የተለያዩ ፕሮጀክቶች የብልፅግና ፓርቲ ከፍተኛ አመራሮች ጎብኝተዋል። በዚህ ወቅት አመራሮቹ እንዳሉት አዲስ አበባ የሀገሪቱ ብልፅግና ተምሳሌ ትሆናለች። ያ የሆነ ፕሮጀክት ለእኛ ሳይሆን ለልጆቻችን ምን እንደምናወርሳችሁ በአከር ደረጃ ሚና ለምን የተሰራ እንደሆነ በግልጽ የተረዳንበት ሁኔታ ነው። የፕሮጀክቱ ፍጥነት በሚገርም ሁኔታ ትውልድ በቃ ተስፋ የሚሰጥ ነው። አዲስ አበባ ከተማ እኮ እንደ አዲስ ነው የተገነባው። ይህ ኒርሊ ወደ መቶ አርባ መቶ አርባ ምናምን አመት እድሜ ያለው ከተማ ነው። ግን አሁን ስታየው ከዚህ በፊት እድሜዋን በሙሉ ሰርዞ ሀብለው የጀመረበትን ነው የተረዳ ነው። እንደዚህ አይነት ፕሮጀክቶች በአጠቃላይ የከተማውን ገጽታ ከመቀየር አንጻርና የሰውን አናነዋርነት ነው ከተሜነትን የሚያሰርጹ ናቸው ብዬ ነው የማስበው ከተሰራ እይታን መቀየር ከተቻለ አካባቢያችን ያለውን ጸጋ ማየት ከቻልን እሱን አስተባብረን መምራት ከቻልን የተሻለ ውጤት ማስመዝገብ እንደምንችል የተማርኩበትና ያየሁበት ጊዜ ነበር። ብልጽግና ፓርቲ ቃል የገባቸውን ጉዳዮች ወደ ተግባር መለወጥ መቻሉን የሚያነሱት አመራሮቹ ከዚህ ቀደም ያልታየ አዲስ የፕሮጀክት አፈጻጸም ባህል መምጣት መቻሉን ገልጸዋል። እንደዚህ አይነት ፕሮጀክቶች ከተባለው ጊዜ አስቀድሞ ቢፎር ታይም የመጨረስ ብቃት ፕሮጀክት ማኔጅመንት ላይ ያለው ነገር ፐርፎርማንስ ላይ ያለው ነገር ኤፊሸንሲን እንደዚሁ ደግሞ አሳልጦ ከመሄድ አንጻር አመራር ማለት ፕሮጀክት ማስፈጸም መሆኑን የተረዳንበት ነው። በአዲስ አበባ የታዩ የልማት ስራዎች ወደ ተለያዩ የሀገሪቱ አካባቢዎች የተስፋፉ መምጣታቸውን የሚናገሩት አመራሮቹ ይህንን አጠናክሮ መቀጠል ይገባል ብለዋል። ከዚህ በኋላ መሰራት ያለበት እዚህ ጋር የምናያቸው ነገሮች በተመጣጠነ መልኩ ሁሉም አገሪቷ አንድ ላይ እንድነሳ ነው። ምክንያት እድገት ሲመጣ በአንድ በኩል ብቻ አይሆንም፣ ዘንበል ያደርጋል። አሁን አዲስ አበባ የሚፈለገው ብልጽግና 1 ፐርሰንት ቢያመጣ ሌላ ክልል ደግሞ በዛ የወረደ ከሆነ ኦቨርኦል አገሪቷ ወደ ወደሚፈለገው አይደርስም ማለት ነው። ለማድረስ ሁሉም ነው እና አሁን እዚህ ጋር የምናደርገው ተሞክሮ እኛ ደግሞ ሄደን ታች ተግብረን ሁላችን በጋራ እንድነሳ የሚል ነው ብልጽግና ፓርቲ እቅት እንደ እቅት ይሄ ለአማራ ነው ይሄ ለኦሮሞ ነው ይሄ ለቤንሻንጉል ነው ይሄ ለሌላው የሚባል ነገር የለም። ለሁሉም ሰው አንዱ እቅት ይገለጣል። ለመስራት ነው ያለመስራት ይጠፋ አንታከን ሁሉም ነው። እኛ በሲው ስልጠና ይወሰድናችሁ ትልቁ ትምህርት ኦሮሚያ እንዴት እንደሰራ አዲስ አበባ እንዴት እንደሰሩ፣ ሌሎች አማራ፣ ሌሎች ሌሎች ክልሎች እንዴት እንደሰሩ እኛም እንዴት እኛ ካም ያለው ስራ እንዴት መስራት እንዳለብን ምን እንደሚጎልብን ሁሉም ለማሙላት ሁሉ ተምረናል። ኢትዮጵያ ለአፍሪካ ብሎም ለዓለም የብልጽግና ተምሳሌት መሆን እንድትችል ኅብረ ብሔራዊ አንድነትን ማጠናከር እንደሚገባም ተገልጿል።